ናታንንና ያፌትን ያፋጠጣቸው ምንድን ነው? ናታን በዳራ እናት በኩል ያፌትን አጠመደው። አሁን የሚያሳዝነው ነገር ያፌት እንግዲህ አቤላ ቢንን እንዳገተው ሲነገረው ምን አለ? እንዴት? ለምን አለ። ከዛም አላውቅም አለ። ታሪኩም ከዛ ቀጠለና ምንድን ነው ሲልም በቃ አሁኑኑ ኑ እዚሁ አምጡልኝ፣ ሲለም እንዲሁም ተው እኔ ሄድለታለሁ ምን ፈልጎ ነው በማለት ያፌት አቤል አለበት ሰተት ብሎ ሄደ። አቤላ በሮ ሲከፈት ደንግጦ ከቂጡ ተነሳ እና ያፌትም ዘሎ አንገቱን አነቀው። ከዛም ምንድን ነው ምን እያረክ ነው አለው። አንተን ሲያሳስረህ አላስችለይ ብሎ አንተ ባትፈልገኝም እኔ እኮ ወንድምህ ነኝ። እንዴት አባቱ ይዳፈርሃል ብዬ ነው አለ አ አይመስለኝም አለው እና ለምን ይሆናል አለ። ከዛም ታሪኩ ጋር ያፌት ደውሎ ኑና ኤን ሙትቻ እበሩ ላይ ወስዳችሁ ጣሉት አለ። ከዛም እሺ አለቀ አለ። አንተን እያሳሰረ አንተ ልታስፈታ አለው። አይገባም ዝም በል አለው ያፌት አቤላን። ታሪኩ ደግሞ እንዳለቃ ቢኒን ልታስፈታው ነው አለ። አዎ አሁን የሚዲያ ሰዎች አይናቸው እኛ ላይ ናቸው። ስለዚህ ቀጥታ እዛ ግቢ ወስደ መጣል አለብህ። እናም ተንረጋጋ። ይህን ሞትቻ እኛ መጨረስ እንችላለን አለ ያፌት ከዛም አንተ ጋር አልጨረስንም በማለት ዝቶበት ወጣ። አቤልን ቢኒ እንግዲህ በጣም በሚያሳዝን ሁኔታ እቤቱ ጥለውት መንቀሳቀስ አይችልም፣ ዳግም ኩርምት ብሎ ተኝቷል። ገን ም እዛ ኩርምት ብላ ተኝታለች። ጽዮንም መታ ልቧን ሰበራት። ሌላኛው አሳዛኝ ዜናውና አሳሳቢው ነገር ያፌት ደግሞ ኢፍራታን እንዳይሆን አድርጎ ቀጠቀጣት። እሷም ናግደለኝ ጨርሰይ ከዚህ ህይወት አለች። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ሐረግ ቀጣይ ፓርት ይዘመተናል በጉጉት ስንጠብቀው የነበረው የቢኒን መፈታት እና ያፌት ደግሞ አቤልን ማገኘቱ ነበረ። አሁን ዛሬ ተሳክቶ እንግዲህ ቢኒም ከጉዳት በላይ ቢጎዳም፣ ከሚገባው በላይ ችግር ቢያደርስበትም አሁን ለቤተሰቦቹ በቅቷል። ግን ደግሞ የሚያሳዝነው ነገር ገኒ በእሱ ምክንያት እንደዛ መሆኗን ሲያውቅ ሲሰማ የእውነት ቢኒ በጣም አዘነ፣ እንደ ሴት አለቀሰ። ገን የይቅርበይ በማለትም ከመሄዱ በፊት ያፌት ታስሯል ብሎ ነበረ። አሁን በጣም ያሳዝናል። ዳግምም አጎቴ ተረጋጋለ። መጀመሪያ እዛ ሲገባ እሚሰማው እሚያየው የለም። ዳግምም ኮርምት ብሎ እንደተኛ ነው ተወደቀ በኋላ መሬቱን ሲቆረቁር ዳግም ደንግጦ ተነሳ፣ እናቱን ሲያይ ደህናናት። ቀጠለና ወደ ሶፋው ሲመለከት ሶፋው ስር ቢኒ ወድቋል። አጎቴ ብሎ በድንጋጤ አነሳው። ምንድን ነው ዳግም አለ። ምንነ ነው ደናና፣ አጎቴ ደናና። ዝም በል ዳግም አለ። ምነው ነው አጎቴ አለው። ዝም በማለት ተባበሬ ሲልም፣ ከዛ በኋላ ትንሽ ከቆየ በኋላ አንተ ተረጋጋች አለ። ከዛም ገን ተኝታ ነው እንዴ ባናገራትም መልሳት መልሰለኝም አለው። እናቴ የዛን ቀን ያንተን መሞት ስትሰማ በቃ አትናገራ፣ አትጋገር፣ ደንቅዳ ወደቀች። ይሄው ከዛ ጀምራ ምንም ነገር አታወራም፣ አትሰማም፣ አትንቀሳቀስም። ዶክተሮቹን መድኃኒቷን በስርዓት ተከታተለች ትድናለች፣ አሉኝ። በቃ ዋናው አንተ ደህና መሆንህ ነው አለው። ምን አለ፣ አዎ አጎቴ። በቃ አንተ ተረጋጋ አለው። ዳግም ዝም በማለት ተባበረኝ አለ። ቤኔ የጸጸት እንባውን አነባና ከገኔ አጠገብ ተንበርክኮ ገኔ፣ ይቅርበኝ፣ ጸጸቱን አልችለውም እያለ ማልቀስ ጀመረ። ከዛም ፅዮን ለፅዮን ዳግም ደውሎላት ነበረ ቢኒ ተለቀቀ ብሎ እየከነፈች ስትሄድ ዳግም እንዳሰበው ወይም ፅ እንዳሰበው እንዳሰበችው ቢኒ አልተቀበላትም። ከዛም ቀጠለችና ቢንዬ አለችው። አንቺ አስመሳይ እንዳትቀርብኝ አይንሽም ማየት አልፈልግም፣ ውጭልኝ አላት እኔ ምን አደረግኩ አለችው ውጪልኝ፣ በማለት አስመሳይ፣ አረመኔ፣ የጨካኝ ሴት አንቺ የምትባይ ማየት አልፈልግም ብሎ ጽዮንን አባረራት። ጽዮንም በሐዘን ተሰቃየች፣ ልቧ ተሰበረ። ቤት ውስጥ መታ ውስኪ እየጠጣች መጨፈር ጀመረች። ናታን ደግሞ ከዳራ እናት ጋር ሄዶ የዳራ እናት እያናዘዘችም ስራውን እንዲሰራ አደረገችው። ከዛም ናታን እንግዲህ በታዘዘው መሰረት ችግር የለው ምንም አይነት ስራ ይሁን አለችው። ብቻ እኔንና እህቴን ወንጀል ከሆነም እንዳይጎዳ መሆን አለበት ሲላትም፣ አትፍራ፣ ለአንተ ጠባቂ ይቀመጥልሃል። ለምን እቢሮ አትሰሪም ሲላትም፣ እቢሮ አልሰራም እቤቴ ነው አለችው። ናታንም በተደረገው በታዘዘው መሰረት ስራውን ሰራ የህገወጡን እቃ ተቀበለና ኦሪጂናል መሆኑን አለመሆኑን በአፍንጫው አሽትቶ ወደ ውስጥ ስቦ የእቃውን ጥራት አረጋገጠ። ከዛም ቀጠለና እዳራ እናት ጋር ይዞ ሄዶ ወረቀቱንም የተፈራረመበትንም አስረከባት እሷም በደስታ ተቀበለችው። እኔ እንደዚህ ይህን ያክል ታጠናቅቋለች፣ ትሰራለች ብዬ አስቤ ያላቅም ነበር እውነት አላቅ ከባድ ነው አለችው። ይህን ያክል እንኳ የሚካበድ ነገር አይደለም አላት። ለእኔ እሱን እንኳ ተው ብዙ ጊዜ ፈጅቶብኛል። አሁንም እምነትህን ሳገኝ፣ እኔ እናንተ ደግሞ እዚህ ቤት ውስጥ ይሆናል ቢሯችን አለችው። ከዛ እሺ በቃ የዳራ እናት በማለት ተነስቶ ሊሄር ሲል በቃ ሲላትም አሁን ጊዜ አልፍጅብህ ቀሪውን ስራ ስራ ስትለው አይ፣ አሁን ቀሪ ስራ መስራት አልችልም። ወደ ቤት መሄድ አለብኝ በማለት ሄደ። እሺ አለችው። ናታን እንግዲህ የለበሰው ጃኬት ቤዛንና ጽዮንን አስፈርቷችኋል። ምንድን ነው አንተ በየቀኑ ልብስህን መቀየር የተለያየ ነገር ማንነትን ልናቅ አልቻልንም አለችው ቤዛ። እንደ ቤንም ፍለጋደ ሊወጣሁት ቤዝዬ ለዛ እኮ ነው አላት። ከዛም ጽዬ ደናንሽ አላት። ደና ነኝ አለች የሆነ ነገር አስታውሰችና ወደ ውጭ ለውጣ ብላ ተነሳች። እንዴ ልከተልሽ እንዴ ወይ አላት። አይ አለችው። ወደ ላይ የምሰራው ስራለኝ ብላ ሄደች። ከዛ ናታን ሎሪትን ዝም በያንቺ አላት። እኔ እናንቺ በኋላ እንነጋገራለን። ሴላት ሰብሰብ ብላ ተቀመጠች። ቤዛ ደግሞ ከልጅቱ አሁን ስልክ ማወራው አለኝ የስራ ስልክ። ሴላት ከልጅቱ ጋር ከሆነ በሌላ ጊዜ ታወራለሁ። አሁን ቁጭ በልና ራት እንብላ ስትለው ተልዩ ተዋለጭ ሌላ ወሬ የለም፣ እንደ ፍቼ ቤስ ይህ ስራ ነው ወደ ታች አልመጣም ብሎ ሄደ። ከዛም እርሻ አለች። ኤፍራታ ደግሞ ከነ ጽዮን ቤት ስትሄድ ጽዮን መጀመሪያ ስልክ ያወራች ስለነበረ ኤፍራታ የናታንን የፀጉር ማበጠሪያውን ፀጉሩን በሶፍት ይዛ ለማውጣት ፖርሳ እየጨመረች እያለ ቁጭ ብላ እመሬም ትሰሪያለሽ? አለች ያጽሆን፣ አይ ምንም ምንም አለች። ከዛ የጆሮ ጌጥ ጠፍቶ እጆሮሽ እኮ አለ ይሄው ላፋልግሽ አለቻት። ከዛም ኤፍራታ እንደምንም ብላ ጠፋፍታ ሄደች። የሆንሹን ንገሪ ስትላትም አይ አስፈላጊ አይደለም ማይረባ ነገር ነው መሰል ተውኩት አለቻት ኤፍራታም እቤት ስትሄድ ያፌት መጥቷል ያፌት ኤፍራታን እንቃርጎ ይዞ አሰቃያት ኤፍራታም ግደለኝ አለችው ምን አገባ አስራ ሁለት ላይ ነው ወይ ስትለውም ግደለኝ ከዚህ ህይወት ገለግለኝ ግደለኝ ስትለው ያፌት እንደገና የኔ ነገስት እንደዛ አትሆኝብኝ አለ ሳህኑን ሁሉ ሳባበረችው ይገርማል በሌላውም ቀን ኢፉዬ እባክሽ ይቅር በይኝ፣ እኔ እኮ ወተሽ በዛው የምትቀሪብኝ ስለምመስለኝ እየፈራሁ ነው። ኢፉዬ እባክሽን እያለ ደስ ብሎኝ እንድሄድ ፍቀጅልኝ። ዛሬ አስ ወሳኝ ስራ ነው ያለብኝ፣ ወሳኝ ሰውም ነው የማገኘው። በቃ ዶ አድርግልኝ አላት። ኤፍራታ ግን በፍጹም ይቅር ልትለው አልፈለገችም። ውጣልኝ ነው የምልህ፣ ካልወጣልኝ እንዳውም ለአንተ ስል አይደለም ሰላም ልቆይህ እዚህ ድፍት ብዬ ባገኘው አለችው። አረ ኢፉዬን በዛ አትሁኝብኝ የኔ ንግስት አለ፣ እሱም ወጣ። ናታንን እንግዲህ ከያፌት ጋር የዳራ እናት ስራ አገናኛቸው። ናታን እንግዲህ በአርሜጣውን ለብሶ ወይም ኬቡን ለብሶ ኪስና ኪሱ እጁን ጨምሮ ቁሞ ነበረ። ያፌት ደግሞ ታሪኩን የሴቶቹን ነገር እንዴት አደረክ እያለ እያወራ ነበር። እናም ናታን በዚህን ሰዓት ሁሉንም ነገር ካዳመጠ በኋላ ያፌት የሚጠብቀውን ሰው እያንጋጠጠ እየፈለገ ነበር። ያፌት እንደዛ ሲል ናታንም የመጣበትን ሀሳብ ገለጸ። ይመስለኛል እኔን ነው የምትፈልገው አይደል? አለው። ምን? ይህ ድምፅ ለእኔ አዲስ አይደለም አለ ያፌት። አይገርምም ሄዋን እንግዲህ ሚስኪን ዋዬ ሴት እህቶችን አድናለሁ ብላ እዛ ቦታ ገብታ እየተሰቃየች ትገኛለች። እውነት በጣም ያሳዝናል። ሂዋን ያለ ፍላጎቷ በአንድ አይኗ እያነባች በአንዳይኗ እየሳቀች ትጨፍራለች። እናም አንድ ባለ ሀብታም የጠየቀችውኝን ያክል ገንዘብ እከፍላለሁ፣ ይችን ልጅ አልጋና ክላስ አዘጋጅልኝ በደንብ በማለት ታሪኩን አዘዘው። ታሪኩም እሽ ብሎ ተስማማ። ህዋን ለማምለጥ ትፈልጋለች። አስር ጊዜ ሽንት ቤት እያለች ትመላለሳለች። ግን ነገሮች አልተመቻችላትም። ብዙዎቹም ልጆች የእሷው ቢጤ ናቸው። አንደኛዋ እባክህን፣ እርዳኝ እኔ ሳልፈልግ እዚህ ተገት ታግቼ አምጥተው ሊሸጡ ነው አለችው። አንዱም ይህ ምንም ችግር የለውም የኔ ቆንጆ እረዳሻለሁ በማለትም ለዛችኛዋም ልጅ ቃል ገባላት። ባለሀብቱ ሔዋን ተመችተዋለች። ህዋን ደግሞ ይህን ነገር አትፈልግም። ታሪኩ እየገፈተረ ወደ ውስጥ ይጨምራታል፣ እሷ ትወጣለች፣ ወደ ውስጥ ይጨምራታል። በጣም የህዋን ነገር በጣም ያሳዝናል። እፍራታም አሁን በህይወቷ ተስፋ ቆርጣለች። የናታንን ፎቶ እያየች ያፌት ጋር ያሳለፈቻቸውን እያንዳንዱ ታይም ላይፎቿን እያስታወሳች በጣም ታለቅሳለች፣ ታዝናለች። ያፌት አሁን በወጣበት የሚቀርበት አጋጣሚ ይመስለኛል። አቤልም ደግሞ እየዛተ ነው። እኔን ማንም የምፈልገውን ነገር አይከለክለኝም ግን ደግሞ እያንዳንዱ እርምጃዬን ራሴ እንዴት መራመድ እንዳለብኝ አውቃለሁ በማለትም ለራሱ ተናገረ። ቢንያም ዛሬ ቢለቀቅ ነገ መውጣ ሙዲ ውስጥ እንደሚገባ እንግዲህ አቤል ራሱን አሳምኗል። ሲቀጥል እንግዲህ በጣም በሚከብድ ሁኔታ እፍራታ ልቧም ሆነ ሁለ ነገሯ የናታን ጋር ብቻ ና ብቻ ነው። ጽዮን አሁን በጣም ታሳዝናለች። ቤዛ ጽዮን በምጨፍርበት በምጮህበት ሰዓት ሩጣ ስትሄድ ጽዮን ያለችበት ሁኔታ ከባድ ነው። በጣም አዘነች። ቀምታ ልታሳብጅን ነው በማለት ኤርፎኗንም ስልኳንም አስቀምጣ አቅፋ አስተኛቻት። ናውዲ የዳራ ወንድም ደግሞ ቤዛ ፍቅረኛ ደወለ እውጭ ነይ፣ ነይ ቶሎ አለ። አሁን ናታንን እና ያፌትን ያፋጠጣቸው ምንድን ነው? ያፌት በሰዓቱ ሌላ ሰው መስሎት እየፈለገ ነበር የቀጠረውን ሰው ናታንም እሺ፣ እኔን ይመስለኛል የምትፈልገው አለው። ያፌት ይሄ ድምፅ ለእኔ አዲስ አይደለም አለ ቀጠለና ናታን በኩራት ደረቱን ነፍቶ ያፌት ጋር ዘወር አለ። የዚህን ጊዜ ያፌትም እንደንቦ ያበጠና ተፋጠጡ። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮ እስከ